እንደ ገፋሸኝ እንዳወዳደቄ ሰው አልሆንም ነበር ባላሳልፍ ስቄ ብሏል ቡራዬ እንግዲህ ይህ ደግሞ እንግዲህ ሰሞኑን በሚደረገው ነገር ላይ ይመለከታል ማለት ነው ይሄ ሙዚቃ ሰላም ጤና ይስጠልኝ ውድና የተከበራችሁ የእጽብ ድንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁልኝ እኔ በጣም ደህና ነኝ እግዚአብሔር ይመስገን ዛሬ እንግዲህ ሀይሚዬ ፍፄ ቡራዬ በአንድ ላይ ተገናኝተው ነበረ። ያው ነገሮችን ሳይፈቱ አሳልፈዋል ሄደዋል ማለት ነው። እና በእርግጥ ቡራና ፍጼ ነበሩ የተቀጣጠሩት። ፍፄ ግን ሲመጣ ሀይሚዬን ይዟት መጥቶ ነበረ። እና ፍጼም ለማስታረቅ ነገሮችን እንዲፈቱ እያደረገ ነበረ። ነገር ግን ነገሮች ሊፈቱ አልቻሉም። ለምን እንዳልቻሉም ደግሞ ሁላችሁም ታውቃላችሁ። አንደኛ ሀይሚዬ ባይኗ ያየችው ነገር የለም፣ ባይኗ ያየችው ነገር የለም። ሙዚቃው እንደውም የእውነት ለምላችሁ በጣም ይገርማል። በጣም ሀይሚ እንግዲህ ብሩኬን ባላየችው ነገር፣ በሰዎች አሉባልታ፣ በሰዎች ዝም ብሎ ትሪላንፋ ወሬ ነው እንግዲህ ብሩኬን እየወነጀለች የምትገኘው ና እነዚያ ሰዎች ደግሞ የተሳሳተ መረጃም ሊሆን ይችላል፣ የሰጧት ሁለቱን ለማለያየት ማለት ነው። እና የሰው ልጅ በትንሽ ነገር ነው በነገራችን ላይ የሚሳሳተው፣ በትንሽ ነገር ነው እንዲወድቅ የሚያደርጉትና እሱ ደግሞ በጣም ጠንካራና ና ጎበዝ ልጅ ነው። እንግዲህ አምጪ እያላት ነበር፣ መረጃ አምጪ እያላት ነበረ። ና ታቃለክ እያለች ነው ታቃለክ ከማን ጋር እንደነበርክ ስትለው ብሯም እንግዲህ ያው ሰው ስሜታዊ ሲሆን ብዙ ነገሮችን ነው የሚናገረው፣ እና በቃ ላድርጋ ምናምን እያለ ነበረ ማለት ነው። እና እኔ ግን ሁለታችሁ መረጋጋት አለባችሁ፣ ተረጋግታችሁ ነገሩን መፍታት አለባችሁ ብዬ ነው የማስበው። መታ ልጅቷ ራሷ መታ እዚህ ጋር ታፈርጠዋለች ብለሻል ሐይምዬ የምትመጣዋ ልጅ ግን ቡራን ብቻ ሳይሆን አንችን ስለመጉዳት ቢሆን እንዴት ነው አንቺ ልታምናት የቻልሽው? ያቺ ልጅ ማለት ያቺ ልጅ ቡራን ከቡራ ጋር እንዲህ እንዲያሳልፈናል ያለችሽ ልጅ አንቺን ለመጉዳት አስባ እንደሆነ፣ ሁለታችሁን ለማለያየት አስባ እንደሆነ እንዴት ልታምናት ቻልሽ? ነው እኔ እሷን አምነሽ ቡራዬን አሁን እንደዚህ ስሙን ማጥፋት እኔ ጥሩ ነው ብዬ አላስብም፣ በበኩሌ ማለት ነው። ቁም ነገር ነው የምላችሁና፣ ስለዚህ ያለውን ነገር ደግሞ እኮ ማሳየት ነው በቃ ማሳየት ምንም የሚደባበቅ ነገር ምንም ወደኋላ የሚባል ነገር አይደለም እና የተላከልሽን ነገር እዛው ፊት ለፊት ውጥት አድርገሽ ለምን አታሳይም? ሐይሚ አንደኛ አንችም ብዙ ሰው እየተናገረሽ ነው፣ እኔም እየተናገርኩሽ ነው። ለምንድ ነው የሚናገርሽ? እንዴት ብሩኬን የምታምኙ ወይስ ያችን ልጅ ነው በማለት ነው። አንቺ በዚህ ልክ ብሩኬን ትጠራጠሪያለሽ ወይ? አንቺ በዚህ ልክ ብሩኬን አታምኙም ወይ? አንድ ሰው አይደለም በፍቅር ቀርቶ ኖርማን ጓደኛሞች ስንሆን ራሱ መተማመን አለብን። እምነት ከሌለ ሁሉ ነገር ባዶ ነው። በነገራችን ላይ እና ሳታምኑ እንዴት ይሄን ያክል ጊዜ እንግዲህ አንቺ እናሱ ከተዋወቃችሁ ኦልሞስት ወደ ከአንድ አመት ምናምን በላይ ሆኗችኋል ማለት ነው። እና ይሄን ያክል ጊዜ ስትኖሪ ቡራን አታውቂውም ወይ? ቡራን እንዴት በዚህ ልክ ታስቢዋለሽ? እንዴት በሰው አሉባልታ ወሬ ተጠረጥሬዋለሽ የሚለው ነገር እኔ ውስጥ ላይ ያለብኝ፣ ከዚህ በፊትም እናንተን ለማለያየት በጣም ብዙ ነገር እየተደረገ ነበር፣ የውሸት አጀንዳ እየመጣ ነበር፣ የውሸት ፍቅረኛዬ ነው የውሸት ፍቅረኛዬ ናት ምናምን ብዙ ነገር በውስጥ ሳይቀር ሲያስፈራሩኝ ነበር ስትይ ነበረ። ይህን ሁሉ ግን እያወቅሽ አሁን እንዴት ይችን ሴት ልታምኛ ትቻልሽ የሚለው ነገር ለእኔ ጥያቄ ሆኖብኛል። ሁለተኛ ደግሞ አንቺ አንድ ባልሽ ቁጥር ብሩኬ ሁለት አድርጎ ይመልስልሻል። ብሩኬ ሁለት ሲናገር አንቺ አራት አድርገሽ ትናገሪያለሽ። ይሄ ነገር ሲፈጠር ደግሞ መሀላችሁ ላይ መስማማት አይኖርም መተባል መሀል ላይ መስማማት አይኖርም። ስለዚህ ፍርጥ አድርጋችሁ ተነጋግራችሁ መፍታት ካለባችሁ መፍታት ነው አለቀ። ይሄ ዝንኪ ብዝንኪ ወዛኪ የሚባል ነገር መቆም አለበት ብዬ ነው ማስበው። ስለዚህ ያለውን ነገር ማውጣት ካለብሽ አውጭና ይሄ ራሱ አይቶ በዛ ሰዓት እኮ አድርጎት ከሆነ አሁን አድርጌዋለሁ ካላደረገው አላደረግኩም ይልሻል። ፍፄ ደግሞ አንተ መልካም ልጅ ማለት ነው፣ አንተ ጎበዝ ልጅ፣ አንተ አስታራቂ ነክ፣ ብዙ ጊዜ ተረጋግተህ ነገሮችን ታስባለህና ችላት በል ያለውን ነገር ተነጋግረው ከካሜራ ጀርባ እንዲፈቱ ብታደርጋቸው መልካም ነው ብዬ አስባለሁ። ምክንያቱም እንደዚህ አይነት ነገር ሲፈጠር በመሀላችሁ ብዙ ብዙ ሰዎች ይደሰታሉ። በጣም ብዙ ሰዎች ማለት ነው የሐይሚ ወዳጅነን ብለው ሐይሚን የሚደግፉ ይኖራሉ፣ ብሩኬን የሚሳደቡ የብሩኬ ወዳጅነን ብለው ሐይሚን የሚሳደቡ ሊኖሩ ይችላሉ። ስለዚህ ያ ነገር ደግሞ እንዳይፈጠር ሁለታችሁ ተነጋግራችሁ ነገሮችን በትፈታቸው አሪፍ ነው የምለው። እና ደግሞ ማለት ነው እኔ በጣም ይገርመኛል ካለፈው ነገር ለምን እንደማትማሩ ማለት ነው። ካለፈው ህይወታችሁ ተማሩ። እኔ ህይወቴን የሚበጠብጥ ነገር ላይ ትኩረት አላደርግም። በነገራችን ላይ አሁን ቡራ ራሱ ደና ነገር በቀፎ ያልኩ ጥሩ መስመር ያዝኩ ስል ጭራሽ ደግሞ እንደዚህ አይነት ነገር ይዛችሁ መጣችሁ ብሏል። ብሩኬ በጣም ጠርጥሯል። በቃ ይሄ ምክንያቱም ቴክኖሎጂ የሚባል ነገር አሁን ያለንበት ጊዜ የረቀቀ ነው። የውሸት ቪዲዮዎች ተቀነባብረው፣ የውሸት ፎቶ አቀነባብረው ምናምን ሊያመጡ ስለሚችሉ ማለት ነው። እና የገባው ነገር አለ እሱ ግን ምንድን ነው? ሀይሚዬ ያው ትክክል ነው ስለምትል፣ እና ተረጋግታችሁ በቃ አስቡ ነ የምለውን። በቃ ካለፈው ነገር ተማሪ እውነት ጭቅጭቅ ምናምን ያስጠላል። በቃ ነገሩ የተስተካከሉ ሰላም ተፈጠረ ምናምን ሲባል እንደገና ደግሞ እንደ አዲስ ሌላ ነገር ይፈጠራል ማለት ነው። ሀይሚዬም ተረጋጊ ብሩኬም ተረጋጋ። እናንተ ህጻን ልጆች አይደላችሁም፣ ትልልቆች ናቸው ሁለታችሁም ማለት ነው። የሚጠቅማችሁን የሚጎዳችሁን ለይታችሁ ታውቃላችሁ ብዬ ነው ማስበው እኔ በበኩሌ። ስለዚህ ያለውን ነገር ማለት ነው ብትፈቱት ተነጋግራችሁ መልካም ነው። አትጨቃጨቁ፣ አትነዛነዙ፣ እባካችሁ እባካችሁ። ፋሚሊዎች ደግሞ ለማስታረቅ ሞክሩ። ስለዚህ እንደዛ ነው፣ ጭቅጭቅ ጥሩ አይደለም። አሁን ልወጣ ነው ልወጣ ነው፣ ግን ደክሞኛል። ዳገት ልወጣ ነው። ዳገት ታውቃላችሁ። ዳገት የገጠር ልጅ ከሆናችሁ እንግዲህ ዳገት ታውቃላችሁ። ትንፋሽ ቁርጥ ቁርጥ እያለ ነው ቁርጥ ቁርጥ። ተረራው ሸንተረሩ። እራት ላመጣ ማለት ነው፣ እራት ላመጣ ነው እና እንደዛ ነው። ለማንኛውም ማለት ነው ውዶቼ፣ ማሮቼ በሌላ ቪዲዮ ውስጥ ከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ወዳችኋለሁ፣ አከብራችኋለሁ። ደህና ሁኑልኝ። የዛሬ አበባዎች የነገ ፍሬዎች እና ባይ ባይ ባይ። እንዴ፣ ለምንድን ነው ግን የሚቆራረጠው? ከኔ ነው እንዴ? ኩደኮ ነው ይቆራረጣል።